ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ይውላችሁ በሌላ ቪዲዮ ደግሞ መጣው። እንደገና ከሰዓት ነው አሁን። ከሰዓት ማለት በኢትዮጵያ ልክ 10 ሰዓት 11 እንደምንለው። እቺ ቦታ ላይ ይዣችሁ የመጣሁት ሊትል ሃያ ሶፊያ ይሏታል። ትንሿ ሀጊያ ሶፊያ ማለት ነች። ተመልከቷት። ደስ አትልም? ስላ ተመልከተ ሀጊያ ሶፊያ ይሏታል። ነጻነች ነች። ያሰራት ጀስቲንያን ነው፣ ኢምፐረር ጀስቲንያን ነው ያሰራት። በቅርስነት በዩኔስኮ ተመዝግባለች። በአንድ ወቅት ሀገር ሙሉ በሙሉ በባዘንታይን ነው ኦርቶዶክሶች የነበሩ ናቸው። እንደ ዛሬው ሳይሆን፣ በነገራችን ላይ ቱርክ ውስጥ ያሉ በጠቅላላ የኤስተርን ኦርቶዶክስ ቸርቾች በጠቅላላ ወደ መስጊድነት ኮንቨርት ሆነው ከዛ ሳይፈልጉት ሲቀሩ ደግሞ ሙዚየም ነው የሚያደርጉት እንጂ ለክርስቲያኖች በተአምር አይመልሱትም። አያሳዝንም ትላላችሁ ሀይ ሀይ ሰላም እያለችኝ በመሀል እያወራ ሲኒና ተመልከቱ፣ ወዳጆቼ፣ ቹቹ ካያ ሶፊያ ማለት ሊትል ሀጊያ ሶፊያ ማለት ነው። አይነቷ ከትልቁ ሀጊያ ሶፊያ ጋር ተመሳሳይነት ስላለው ነው። አሁን ያው እንደምታውቁት መስጊድ ሆኗል። ተመልከቷል ሀጊያ ሶፊያን ያየ ሰው በደንብ ነው የምትመስለው እና ይሄንን ታሪኩን ልነግራችሁ ፈለግኩኝ። ምንድን ነው ታሪኩ የሚለውን ባጭሩ ልንገራችሁ። ይሄ ቤተ ክርስቲያን መጀመሪያ የተሰራው በኢምፐረር ጀስቲንያን ነው እና አስቀድሞ ከንግስናው በፊት እንግዲህ እንደምታውቁት የሰማዕታት ዘመን የሚባል ጊዜ ነበር በዲዮ ቅልጥያኖስ ጊዜ እና ከዛ በኋላ ነው እንግዲህ ንጉስ ቆስጠንጢኖስ የመጣው። እና እንደነገርኳችሁ ከዘመነ ሰማዕታት በዘመነ ሰማዕታት ጊዜ ሁለት የሞቱ ቅዱሳን አሉ። በአማርኛ ስማቸውን እርግጠኛ አላቀውም፣ ግን ሴንት ሰርጊዮስና ሴንት ባኩስ ይባላሉ። እና በሶስት መቶ ሶስት አመተ ምህረት ከጌታ በኋላ በዘመነ ሰማዕታት ጊዜ ነው የሞቱት። ያኔ ንጉስ ጀስቲንያን ህል ማይቶ ስለነበረ ኢምፐረር ሲሆን ቤተ ክርስቲያናቸውን እንግዲህ ከንጉስ ቆስጠንጢኖስ በኋላ ማለት ነው፣ ቤተ ክርስቲያናቸውን በእነሱ ስም ነው ይሄንን የሰራው ማለት ነው። ከዛ በኋላ ነው እሱ ካረፈ እንግዲህ። ይሄ ቤተ ክርስቲያን የተሰራው መቼ ነው? በአምስት መቶ ሀያ ሰባት ኤዲ ነው። አፍተር ዴይዝ ማለት ነው። ከጌታችን ሞት በኋላ ማለት ነው። እንግዲህ ያኔ ቤተ ክርስቲያኑ አገልግሎት ይሰጥ የነበረው በሴንት ሰርጊዮስ እና በሴንት ባኩስ ስም ነበረ። ከዛ በኋላ ጀስቲንያን ካረፈ በኋላ ያው በእንትኖች ዘመን በኦቶማኖች ዘመን ቤተ ክርስቲያኗን ወደ መስጊድነት ቀይረው ያው የሀጊያ ሶፊያን ትመስል ስለነበር እንደምታቁት በቀደመውን ቪዲዮም እንደነገርኳችሁ ታሪክን እንደምታቁት ሀጊያ ሶፊያንም ከተቃጠለች በኋላ ከንጉስ ቆስጠንጢኖስ በኋላ የሰራው ጀስትንያን ስለሆነ የሀጊያ ሶፊያን ተመሳሳይነት ስላላት በብዛት ትንሿ ሀጊያ ሶፊያ ብለው ሰይመዋታል ማለት ነው። አሁን መስጊድ ነች። ውስጥ የሚገባ ሰው ያው እንደ ነሱ ጫማ አውልቃችሁ አድርጋችሁ በነሱ ስርዓት ለጸሎት የምትገቡት ማለት ነው። እንግዲህ ወዳጆች ውስጡን ስቀርጽ ያላወራኋችሁ የሚጸልዩ ሰዎች ስላሉና ጸጥ ስላለ ህጉንም አላወኩኝም፣ እንደ ሀጊያ ሶፊያ ትልቁ ውስጥ ማውራት ይቻላ ይቻል ስላላወኩኝ ነው የሚያልኳቸው። ስት ስትገቡ እዛ ጋር ቀረብ አርጌ ላሳያችሁት ሰሚያዊ ሰማያዊ የተንጠለጠለ ጨር እሱን ጭንቅላታችሁ ላይ አርጋችሁ ለጫማ የተዘጋጀ መደርደሪያ አለ እሱ ላይ አድርጋችሁ ውስጡን ማየት ትችላላችሁ እኔ ልክ እንደ ሀጊያ ሶፊያ መቼም ያው የኦርቶዶክስ ቤተክርስቲያን የክርስቲያኖች ስለነበረ ቅሪት ስዕል ሊኖረዋል ብዬ ነበር፣ ግን እንዳለ አጥፍተት ውስጡን ቀለም ተቀብቶ የእነሱ ጽሑፍ ነው እንዳያችሁት ያለው። ሀጊያ ሶፊያ ላይ ማጥፋት ያልቻሉት የድንግል ማርያም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ፣ የመጥምቀ መለኮት ቅዱስ ዮሐንስ እንትኖች እንዲሁ በግርግዳ ላይ የተሳሉ ሳይሆን በሞዛይክ በጠጠር እያንዳንዷ የተነከረች ድንጋይ መልቀቅ ስለማይችል ነው የሚመስለኝ እስከ ዛሬ ቅሪቱ ያለው። አፕሪሼሽን ላደርጋቸው የምችለው አንድ ነገር ነው። የፈለገ ቢሆን በክርስቲያኖች መሰረት ላይም ቢቆሙ፣ እስካሁን ድረስ ቢልዲንጉን ባለማፍረሳቸው አመሰግናቸዋለሁ። ይሄን ይመስላል። ይቆየን። እድሉ ገጥሟችሁ ኢስታንቡል የምትመጡ ከጀርባ ትንሽ ነው ወደ ውስጥ የምትገቡት። ሊትል ሀያ ሶፊያ ወይም በእነሱ ቋንቋ ቹቹክ ሀያ ሶፊያ ብላችሁ ወደ ውስጥ ብትመጡ ታሪኳን በደንብ ማየት ትችላላችሁ። ሌላው ደስ ያለኝ ነገር በር ላይ ታሪኩን ስለ እነ ሴንት ሰርጊውና ሴንት ባኮስ በወረቀት ጽፈው አስቀምጠውታል። ምንም እንኳን መስጊድም ቢሆን ማለት ነው እና እዛ በር ላይ እንዳልኳችሁ ያተለጥፏል። ሌላው ስሙንም ያው ሊትል ሀያ ሶፊያ ካሚ ነው የሚለው። ሀጊያ ሶፊያ ማለት ዘ ዲቫይን ኦፍ ሆሊ ዊዝደም ማለት ነው፣ የመለኮታዊ ጥበብ ቤተ ክርስቲያን ማለት ነው። እና ያንን ኮንስታንቲን ሲሰራ ሀጊያ ሶፊያን የመጀመሪያዋን ኢስታንቡልን ለእግዚአብሔር ስጦታ አድርጎ፣ በውስጥም ስዕሉን ታዩታላችሁ፣ ሀገሪቷን ሲሰጥ ንጉስ ጀስቲኒያን ግን ሪቢውልድ ሲያደርገው ቤተ ክርስቲያኗን ነው ለእግዚአብሔር ያቀረበው ማለት ነው። ያው የመባረክ ጉዳይ ማለት ነው። እና ይሄንን ይመስላል ከኔ ጋ ስለቆያቸው አመሰግናለሁ። ደና